እንዴት ነው ሰው እናቱን ቀብሮ? ምን ያክል የማህበረሰብ ጥላቻ፣ ምን ያክል ኢትዮጵያዊነትን ጥላቻ ነው። በተለይ ሃይማኖቷን ታሰድባለች። ግራ የገባት እኮ ነገር ናት። ማናባይ ስለሆንሽ ነው ጉራጌን የመናገር ሞራል። እናትሽ ድንጋይ በላች ማለት ወተሽ። ይቅርታ ካልጠየቅሽ እመቤቴን፣ ድፍን ጉራጌ ከዝንጀሮ ጋር ፎቶሽን አቀናብሮ አስፖስትልሻለሁ። ጉራጌ አትንኪ እንጂ ከነካሹ አንበሳ አንበሳ የመሰሉ ጉራጌ አስወጣልሻለሁ። ጉራጌ ምን አይነት እንደሆነ አሳይሻለሁ፣ አሳይሻለሁ። አንቺ ብስብስ ትላሜ ተላሽ ጉ አየሻት አይደል? ሰቅለናት፣ ሰቅለናት፣ መጨረሻ አውርዳ ጣለችን። አየሻት አይደል? ባለጌ ቆሻሻ ልጅ አውራ። በምን ተነስቶ ነው ግን እንደዚህ አሯን ያራችው? እኛ ምን እናቀላለን? ቪዲዮ ተበስቶ ነው። ስለ ፈረንጇ ማን ነው የምትባለው? በቀደም በተነሳው ጠር ገብቼ እኔ አውቄ ዘር እንዳይነሳ ተው። በዘር አይደለም። እናትየው ዘረኛ አይደለችም። ልጁም እንደዚህ አይደለም። ፍቅር ነው። ትግሬና አማራ እኮ ይገባ። ዘር አትጥሪ። እኔ ቤት ሮማን ዘር አይጠራም። ይሄ ዘር እየጠሩ አይደለም። አንዱን ከፍ አንድ ዝቅ እያረግኩ አይደለም። ዘር እየጠሩ አይደለም አልኳት። ኦኬ፣ ዘር የማይጠራ ከሆነ እሳቤት ጉራጌም በዚህ መልኩ የጉራጌ ናት እናቱ ሞታ ሱቅ ይከፍታል ብላ የመናገር ሞራል ኬት አባቷን ያመጣችው እቺ ሸርሙጣ የሸርሙጣ ልጅ ከካሜ ከካም ልጅ እውነት በጣም ነው የምታሳፍረው። ሮሚ በጣም ነው እንዴ የጉራጌ ናት። ጉራጌ ሚስቱን ቀብሮ ከሰአት ሆስፒታል እንትን ስራ ነው የሚሄደው። ጉራጌ ሰርግ አግብቶ ከሰአት ስራ ሱቁ ነው የሚከፍተው። ይሄን ያክል የጉራጌ ህዝብ ልክ ስግብግብ እንደሆነ ገንዘብ ወዳጅ እንደሆነ ጀስት በቃ ልክ ምንም አይነት የሆነ በአጠቃላይ የጉራጌ ካልቸርን የማይመጥን ጉራጌን ማህበረሰብ የማይመጥን ንግግር ነው የተናገረችው። የእውነት በጣም ይቅርታ ልትጠይቅ የይቅርታ ቪዲዮ መስራት መቻል አለበት። እኔ እዚህ ጋር ሮሚ ቤት ሁለት ሺህ ሰው እዚህ ጋር አላችሁ ማናችሁም የጉራጌ ማህበረሰብ ስገብግብ ማህበረሰብ አይደለም። እኛ እንደ ጉራጌ ምናልባት እንጋጭ ልንጣዳ ርስ በርስ እንደ ጉራጌ ግን ስንቆም ነብሮች ናል ነብሮች። ጉራጌነታችን ደግሞ ሲነካ አንወድም። የጉራጌ ማህበረሰብ ማለት ለቅሶም፣ ሰርግም ስርዓት አለው አንድ የጉራጌ እናት ባሏም ይሁን ልጇም ይሁን በየትኛው ማጋጣሚ ለቅሶ ቢኖርባት በጉራጌ ባህል እጅግ በጣም ያስወርዱኝ፣ ሮሚ ጉራጌ ማህበረሰብ ከፍተኛ የሆነ እንደገና ሪኩዌስት ልጌ አስወረዱኝ፣ መጀመሪያ ነው። ማንም ማንም ማህበረሰባችንን ማህበረሰባችን እኛ አንድ እንኳን አይደለም ሰውን የሚያክል የአላህን ፍጡር ይቅርና ከብት እንኳን ቤታችን ውስጥ ከሞተ እንስሳ አይደለም፣ ጥጃ ከሞተች እንኳን ወረቤት ወይም የሩቅ ሰው እንኳን መቶ ካልጠየቀ አልጠየቁኝም ብሎ የሚያኩርፍ በሽማግሌ የሚታረቅ ማህበረሰብ ነው። በእንስሳ ደረጃ እንኳን እጅግ በጣም ልባችን የሚያዝን ማህበረሰቦች ነን። አይደለም ሰውን የሚያክል ነገር ቀብረን ከሰዓት ስራ የሚከፍቱ ይቅርና አንድ እናት ልጇም ይሁን ባሏ ቢሞት፣ አንድ ሴት ልጅ ባሏ ቢሞትባት ሙስሊም ከሆነች በዓመት አረፋ እንኳን ቤቷ የባህላዊ የተሰሩ እቃዎች እንኳን አታነጥፍም። ሀዘን ውስጧ ሀዘን ነው የሚሰብራት። ኦርቶዶክስን ብትሆን ዓመት ሙሉ ከላዋ ላይ ጥቁር ልብስ አይወርድም። ይሄን ያክል ነን እኛ። ሶስት ወር ለቅሶ ቤት ሶስት ወር እናት ለቅሶ ትቀመጣለች። ሚስትም ይሁን ባል ይሁን እጅግ በጣም ስርዓት አለ። የጎሳ አለ የጎሳ እድርም ይባላል የጥብ እድርም ይባላል የአካባቢ እድርም፣ እነዚህ ሁሉ ተዋቅረው ሶስት አራት ወር ድረስ ለቅሶ የምንቀመጥ ማህበረሰቦች ናል። ይሄን ልታውቁ ይገባል። አምስት አመት አስር አመት እኔ ለቅሶ ሀገር ቤት ኢትዮጵያ ውስጥ ባኖር አስር ዓመት የቆየ ለቅሶ ካልደረስኩ እኔ በሽ በሀገር በአካባቢ ሽማግሌ እንትን እባላለሁ እቀጣለሁ ይሄን ያክል ድረስ ነ ሰርግም ደግሞ ማሻላኛ የጉራጌ ማህበረሰብ ሰርግ በሰርግ ደረጃ እንደ ጉራጌ የሚደግስ የለም እንደ ጉራጌ ጥሎች ጥሎ የሚያገባም የለም እጅግ በጣም ማለት ነው በጉራጌ ማህበረሰብሽናሀሳቤ እንትን ልናገርና ታወራለ ይቅርታ እኛ ሀሳቤ ልጨርስ ላውራ። በደንብ ነው የምንደግሰው፣ በደንብ ነው ባህላችንን የምናስተዋውቀው። በኢትዮጵያ ምድር የመጀመሪያው ሪከርድ የሰበረው የጉራጌ ልጅ ነው። ሰላሳ ሚሊዮን ብር ጥሎሽ ጥሎ ሚስትዳር የያዘ የጉራጌ ልጅ ነው። የትኛውን ብሔር አላገባም በዚህ ደረጃ። ስለዚህ የጉራጌን ማህበረሰብ በዚህ ደረጃ አውርዳ ልትናገር ታሪኩን የማታቅ ከሆነ ባህሏን የማታቅ ከሆነ ትጠይቅ ባህሏን ትጠይቅ። የጉራጌ ልጅ ከሆነች አባቶቿን። እኔ እንደዚህ ነኝ። ጉራጌ ስግብግብ አይደለም። ገንዘቡ እንዴት ሆኖ ማምጣት እንደሚያመጣው ስለሚያውቀው ማውጣት ባለበት ቦታ ላይ ገንዘቡን ያወጣል። ሰፖርት ማድረግ ባለበት ቦታ ላይ ገንዘቡን ያወጣል። በየትኛውን መንገድ የጉራጌ ማህበረሰብ ቋጣሪ አይደለም። ግን የሚያወጣበት ቦታ ላይ የሚያወጣበት ቦታ ላይ በጣም ተጠንቅቆ ነው ገንዘብ የሚያወጣው። እም ብሎ እንዳገኘው ማንም እንዳገኘው እንደሚበትን የሚበትን ማህበረሰብ አይደለም። ለሚያወጣው ነገር ተጠንቅቆ ነው ስለዚህ ይህን ነገር ልትስተካከይ ይገባል። ይቅርታ፣ የጉራጌን ህዝብ በይፋ ወጥተሽ ቪዲዮ ሰርተሽ ይቅርታ እንድጠይቅ እንፈልጋለን። ሮማን አብሳላትን አስገባ ሚያስደ ሚ እንዳትጣላኝ፣ ወደዛ የምን አባ አብሳላት ነው እዚህ የምትገባው? ስርዓት ይኑራት። አንተ የነ የምትገባው እዚህ ቤቷን ከፍታ ታውራ ስራት ይኖሩ አንተ ደግሞ ደሜን አታፍላው። አዳምጡኝ፣ እዚህ ጋር አላችሁ የተለያየ ኮመንት የምትጽፉ ሀቢባ የተናገረችው ጉራጌን ለማድነቅ ነው። የምናባሽ ጉራጌ ነው በእንዲህ መልኩ የምታደንቀው። ልታደንቅ ካወራች የትኛው የጉራጌ አባት እናቱን ቀብሮ የትኛው የጉራጌ በዓል፣ አግብቶ በሰርጉ ማግስት ሱቅ ከፍቶ የሚሄደው አይታለች ሆይ የእሷ ፋሚሊ ካደረጉ ያንን የእኔ ፋሚሊ አግብተውም ሞቶባቸውም ይከፍታሉ የማለት መብት አላት። እንደ ጉራጌ ግን እንኳን ገጠር ያለው አዲስ አበባ የተወለደ ጉራጌ አይደለም አግብቶ። እኛ እኮ ተድሯል፣ ቤታችን እቶቻችን፣ ተድረዋል፣ ምኖቻችን ተድረዋል። ሰርግ አግብቶ የትኛው ሙሽራ ነው አርባ ድረስ እንኳን ሱቁ አይሄድም? ሱቁ አይሄድም። የጉራጌ ሰርግ መልስ አለው፣ ቅልቅል አለው ካገባ በኋላ እንኳን መልስ ይጠራል እንኳንና ሱቁ ነው የወጣ የጉራጌ ለቅሶ እስከ አርባ ድረስ ጥቁር ለብሶ ፀጉሩን ተላይቶ እናት ሞት አባት ለዛውም ለዛውም የስድስት ወር ለቅሶ እንኳን አስታውሶ ለቅሶ የሚደርስ ነው የጉራጌ ማህበረሰብ ስለዚህ ስለየትኛው ጉራጌ ነው የምታውራው ነው ጥያቄ ስለየትኛው ጉራጌ ነው እንደፈለገ መርቅና እየመጣች አይተናል እኮ የምታጨሰውን ሲጋራና የምታጨሰውን ምናምን አጭሳ እየመጣች ቤቷ። ስለ ብሔራ ይወራ ስለ ጉራጌ ግን ምን አባቷ ነው የምትል የጉራጌ ስብና አሏት ወይ የጉራጌ ሙስሊሞች እንኳን እንደ እሷ ኢጃብ ሳይከፍቱ አፋቸው የሚከፍቱ አላየንም። ጉራጌ ኦርቶዶክስም ሆነ ሃይማኖቴ ብሎ ከያዘ ሙስሊም ብሎ ሃይማኖቴ ከያዘ እንደ እሷ በልቃጣ ጉራጌ አይተናናቅም ግን ሚዲያ ነው አሳልፈን ለምን አንሰጣታለን ብለን ነው ዝም ያልናት። ረመዳን እንትን ተብሎ በማግስቱ እንኳን ቂጧንና ጸጉሯን ለመክፈት አልረፈደባትም። አትሊስ ሙስሊም ጾሞ ሲጨርስ እንኳን አምስት ቀን ጾም አለ። እሱን ጾም አልጾመች የራሷ ጉዳይ። ኔ መጾሟን አይደለም ግን ችኮላ ያታል እኮ ሰው ወይ ለሃይማኖቷ ስብእና የላት ወይ ለመልኳ ስብ መልኳ ምንድን ምንድነው? ጉራጌ የሚመስል እንደሷ ኔ አይቻላቅም። የእሷ አይነት አባቴ አስር ቀጥሮ ኩራዝ እያበሩ ነበር። የነያቶች የሚበሉት ከፉጋ ተወልደው እየመጡ እዚህ ጉራጌ ነው እኝላሉ። ስለ ብሔር ካልተወልዳ ስለ ጉራጌ የማውራት ሞራል የላትም። ይቺ ኬት እንደመጣች የማይታወቅ ግብዘንጦፊት ጦፊት መልኳ አንስትዩት ከነቁመቷ ከነመልኳ አፍንጫ እግዚአብሔር ረስቶት ቁጭ ቁጭ አድርጎላት ሄደ። አይኗ በስንት መከራ ነው የሚታየው፣ ጩልንጩል ስትስቅና ስታለቅስ እኮ የለም፣ አታለቅስም እንጂ፣ አስቅም እንጂ አይኗ በስንት መከራ የሚከፈት ቻይና በምንጣሙ እንዴ! ልክስክስ ምን ትመስያለሽ አንቺ? አውቀን ዝም ስንልሽ ነው እንዴ፣ በይሉንታ ሌሎቹ ዝም ሊሉሽ ይችላል። ስትመጪ እኮ ጠቅላላ ቤት ስትገቢ፣ እዩዋት እያሉ በአፍንጫሽ እና አየ፣ እግዚአብሔር ፍጥረት ጉደኛ ነው እግዚአብሔር ብሎ ዝም ያሉሽ ጅብ ዘንጦ ነገ የጉራጌ ልጆች ዝንጀሮና ሀቢባን እያቀናበራችሁ ምን ያህል ትስስር እንዳላቸው ፖስቷት። ወታ ጉራጌን ቅርታ ትጠይቅ ወታ ትጠይቅ። ከዛ በተረፈ ሶሬሳ ስለ ራስ አውራ ሰው ይግባልኝ ይውጣልኝ አትበል እሺ። ደመላሽ ሮሚ እኛ ምንሉበት አድሉ ስጭና ታች ያለው ሰዎች አድሎ እያረጋችሁ ነው እሺ። በቃ ይሁን አውራ አውራ። ከዛ ተራ እሷ ነው ታውራለች። እሺ ሮሚ ደመላሽ ይሄ ነው በቃ። ምንም ምንም ማንነትሽ ሲነካ ጠዋት ገብ ገብተሽ ብዙ እንትን ስል ኮመንሳሪያ አስገብኝ። ይሄ ነገር እንዳልሰማሽ አውቂ። በጣም አሳፋሪ ነው። ጉራጌ ቤተሰብ ራሱ ቤተሰብ ከሩቅ ሀገር ከአዲስ አበባ ከምን መጥቶ ሰባት በሰባት ቀን ነው የሚሸኘው ቤተሰብ የሆነ ራሱ የሩቅ ቤተሰብ ገባሽ። ጉራጌ ለለቅሶ ያለው ባሌው በጣም ከፍተኛ ነው እንጅ ልጅ ጉራጌ አለመሆኗ በጉራጌ ስም ሲሸቅጥ የነበረች አረመኔ ገንዘብ ወዳጅ እንጂ አንድ ቀን የተቸገረ የጉራጌ ወይ እናት ወይ ምን ስትረዳ አላየንም። ዛሬ በከስከ ዛሬ ከተሰደብ ነው ሚት አስደርግ ቤትይ ከእንትን ቤት ነው የገባው ከሆን እንዳስገባው ታላወቀም የእኛ ልጅ ነው ዝም ብላ አውራ ኦኬ ጉራጌ ለሰርጉም ሆነ ለቅሶም ለተለያየ እስከ ዛሬ ከተ እሪም ምንም አላለችም። ምት ይሄ ሲባረ የጉራጌ ልጆች ባይተዋር ትሆናላችሁ በሚል አንቺም ጭምር ከብዙ ሰው ስትታያላት ነበር። አንድ ቀን እንኳን ጉራጌ የሚያስከብር ስራ አልሰራችም። ዛሬ ጉራጌ ለማዋረድ አፏን ከፈተች። እዛ ጋ አንድ ደግሞ ማንንም ትባል እሪም ትባለች ቁጭ ብላ ጉራጌ ስም እንትን የምትል ስተይ እንዳይባል እንኳን አላለቻትም። ተባባሪ ሆነች። መነገጃ የጉራጌ ስም ነገዱበት። እነዚ ሁለት ሸቀጡበት። በእነሱ ምክንያት እኮ ጉራጌ ሲሰደብ ነበር፣ በሀቢባ ምክንያት። አንድ ቀን ጉራጌነን ብራ በጥሩ ስም ያላነሳ ሴትዮ ጉራጌ ሲሰደብ ነበር። እሷ ራሷ ሰደበችን ማለት ነው። ለቅሶ ክብር አለ ጉራጌ። እኔ አሁን ለምሳሌ ጉሞ ሰነን ማርያም ታውቃለች። ሰነን ማርያም እዛ ክበሩ ያልኩት ከአሜሪካ እስከዚህ ነው። ጉራጌ ልጅ ሞት እንኳ የሚከበረው በክብር ነው። ተጭኖ ሄዶ እያንዳንዱ ሰው ስራውን ጥሎ ሄዶ አገሩ ነው የሚከበረው። አጣቅምች ከጉራጌ ባህል ምን የሌለች፣ በምን ሂሳብ ጉራጌ እንደተደረገች ነኝ ሳትል